እጅግ እየተወደዳችሁ አድማጮቻችን እንደምን አረፈዳችሁ? በያላችሁበት ሁሉም ሰላማቸው የብዛስል ልባዊ ምኞቴን እየገለጽኩ፣ ክቡራን አድማጮች በዚህ የመረጃ ሰዓት እጅግ አንገብጋቢ ሰበር ዜናዎችን ከተለያዩ የአማራ ክልል የጦር ግንባሮች አጠናቅረን ወደ እናንተ ይዘን ቀርበናል። እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስትጀምሩ በቅንት ላይክ በማድረግ እየጀመራችሁ በኮመንት መስጫው ስርም የግል አሳባ ስቴቶቻችሁን በማስፈር በተለያዩ ችን ክፍል ለሚገኘው ወዳጅ ዘመዶቻቸውም የሀገራቸውን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻናሉን እንዲሁም ቪዲዮን ሼር እንድታድርጓቸውም ስል በፍቅር እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ለሰዓቱ ቀዳሚ ወዳደረኩላቸው የመረጃ ክፍሌን በቀጥታ ስሻገር ከሰዓታት በፊት ለሚዲያችን እየተላከን ሰበር ዜና በማስቀደም የምጀምር ይሆናል። ጽናት ክፍለ ጦር የፋሽስቱን ሰራዊት ዶጋመድ በማድረግ ታላቅ ድል አስመዘገበ። በእብሪትናም ትቢት ተሞልቶ የመጣው የሽመልስ አብዲሳ ጭራቅ ሰራዊት በደላንታ ወረዳ ፀሐይ መውጫ ልዩ ስሙ ማሙሴት በሚባል ቦታም ላይ እምሽክ ተደርጎ ተበልቷል። ስልታዊ ስበት በማድረግም የጠላትን ሰራዊት ወደ ሞት ምድብ ስቦ በማስገባት ለወሬ ነጋሪ ሳይተርፎም ተሸኝተዋል። በትናንትና ዕለት ከ9 ሰዓት ተኩል እስከ 12 ሰዓት ተኩል ድረስ እጅግ የጦፈ ጦርነት እንደነበረም ነው የደረሰን መረጃ የሚያሳየው። በዚህ ሁኔታ የጠላት ቅጥረኛ ሰራዊት ወደ መሬት በግስላዎቹ ነፍጥ እየተፈለፈለም የረገፈ ሲሆን ከፊቱ የሚነጠፈውን ጓዱን እየተመለከተም ጠላት ለተወሰነ ሰዓት ባለበት ቁሞ ሞደስ ናፈቀኝ ሮሮውን ቢያላዘንም ግስላው ፋኖ ወደፊት በማጥቃትም ሞደስ ናፍቆት ወደ ማይቀረው ሲኦል ተሸኝቷል። አንድ ጥይት ለአንድ ጥላት በሚል የአማራ ብሄል ለአንድ ጥላት በአንድ ጥይት ግንባር ግንባሩን ተበጥሷል። በርካታ ሙትናም ቆስለኛ ያስተናገደው የሽመልስ አብዲሳ ሰራዊትም የሞራል ውድቀት የቁስ ክስረት እያስተናገደ ሲሆን አገዛዙ ክፉኛ የቆሰለውን ሰራዊቱንም በፓትሮል ወደ ወከል ጤና ጣቢያ እያጋዘም እንዳመሸነው የድረሱን መረጃዎች የሚያሳዩት ድሎ እንደቀጠለ ነው። ዝርዝር ወይዘሮን እንመለስበታለን። ይህ በእንዲህ እንዳለ ወደ ቀጣይ መረጃ የምስሻገር ከደቂቃዎች በፊት ለሚዲያችን የተላከን ሰበር የድል ዜና ላጋራቸው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴድሮስ እዝ አንደኛ ክፍለ ጦር የባህር ዳር ብርጌድ፣ እናም የጣናው መብረቅ ብርጌድ በጥምረት ከባህርዳር ዳር ከተማ በቅርብ ርቀት በደህና ማርያም ቀበሌ ልዩ ስሟም ቋሪታምባ ታምባ በተባለች ጎጥ ላይ የአገዛዙን ወንበር አስጠባቂ ኃይል ከጠዋቱ ሁለት ሰዓት ተኩል እየጀመረ እስከ 9 ሰዓት ድረስ ጠላትን እያዝረከረኩ ሲወቁት እየዋሉ ሲሆን ከ50 በላይ ሙትናም ቁስለኛ በማድረግ ውጤታማ የሆነ ስራም ተሰርቷል። ትግሉም እንግዲህ በሶሻል ሚዲያ ሳይሆን በተግባር ሰርተን አሳይተናል፣ ሲሉም የመረጃ ምንጮቻችን ከስፍራው ባደረሱን መረጃ ገልጸዋል። በዚህ እጅግ አስድማሚ አውደ ውጊያም የተገኙ ድሎች አራት ብሬን፣ ሶስት ስናይፐር፣ 51 ክላሽ እየተማረከ ሲሆን የምርኮኞቹን ዝርዝር በተመለከተ ኢንጂነር ታደሰ ታምሮ ምክትል ሻለቃ መሪ፣ እያያ ድረስ የቀድሞ ልዩ ኃይል ሻለቃ መሪ፣ ለውጥ ነው መለሰ የሻለቃ ሎጂስቲክ፣ ብርሃን ማንደፍሮ ቲም መሪ አንድሬስ ይመር ቲመሪ፣ አማረ ጀንበሮ አባል፣ ዘመነ ሙላቴ አባል፣ ጀንበሮ ጌታነህ አባል፣ ማንችሎት የኔው አባል። ቀሪውን የጠላት ኃይል ከባህር ዳር ጭንባ በሚወስደው መስመር ፍርጠጣውን የተመለከቱ የቀጥነው ማህበረሰብና ሰራዊታችን አብይ አህመድ እየገነባው ያለው ሰራዊት አሰብን ማስመለሱ ማስመለስ ቀርቶ ማራቶን ውድድር ቢሳተፍ ኢትዮጵያን የወርቅ ተሸላሚ ማድረግ የሚችል ነው ሲሉ ምስክርነታቸውን ሰጥተዋል። ይሁን እንጂ በዚህ አውደ ውጊያም የተሳተፉት የጣናው መብረቅ እና የባህር ዳር ብርጌድ ጠላትን አይቀጡ ቅጣት መቅጣት ልምዳቸው እንደሆነም ድርጅታችንም ሕዝባችንም ጠላትም ወዳጅም የሚያውቀው ሐቅ ሲሆን መሪያችን አርበኛ ዘመነ ካሴ እንዳለው በቀጣይ ዓለምን ጉድ የሚያስ ብሎ አማራዊ ዘመቻዎች ማቋቋሚያ ነው ሲሉም የሁለቱ ብርጌድ ወታደራዊ አመራሮች ጠቁመዋል። ተያያዥ መረጃዎችን እየተከታተል እንገኛለን። በቀጣዩ የመረጃ ክፍላችን ዝርዝር መረጃዎች አጠናቅረን የምንመለስበት ይሆናል። ይህ በእንዲህ እንዳለ በሌላ መረጃ አገዛዘው ዛሬም ትምህርት ቤቶችን በድሮን እያወደማቸው እንደሚገኝ የሚያሳይ መረጃ ደርሶናል። በአፋባሃ ምዕራብ አማራ ቴዎድሮስ እዝ ሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ በሚያስተዳድራቸው በጎንጅ ቆለላ ወረዳ ያሉ የቀበሌ ትምህርት ቤቶችን መንግስት በድሮን እያወደማቸው ይገኛል። ፋኖን ለተተኪው ትውልድ በማሰብ ትምህርት ቤቶችን ለቆ ለካምፕነት የማይጠቀም ቢሆንም ምንም አይነት ፋኖ በሌለበት የሸበሌ ትምህርት ቤትን ፋኖን አገኛለሁ በሚል ቅዠት በድሮን አፈራርሶ አማራን በሕይወትም በንብረትም ሊያጠፋ መምጣቱን በይፋ አረጋግጧል። መንግስት ተበየው በአንድ በኩል ትምህርት ይጀመር እያለም ፋኖን በየወረዳዎች እየጠየቀ፣ በሌላ በኩል ደግሞ የትምህርት ተቋማትን በድሮን የማፍረሱ ድራማው ፋኖ ህጻናትን መንግስት በቀላልናም በከባድ መሳሪያ አውደሟቸዋል እያወደማቸውም ይገኛል። በዚህ የድሮን ጥቃት ምንም ፋኖ አካባቢው ባይኖርም የትምህርት ቤቱን ሳር ለከብት የሚያጭዱና ጤፍ አጨዳ ለቀን ስራ የሄዱ ሶስት ንጹሐንም ተሰውተዋል። ከዚህ በፊት በጎንጅ ፕሪፓራቶሪ ትምህርት ቤት ላይ ድሮን ተጥሎ ንጹሐን መቁሰላቸውናም ላብራቶሪ ክፍሉ ሙሉ በሙሉ የህዝቡ ንብረት መውደሙ ይታወሳል ሲል የዮሐንስ አለማየሁ ብርጌድ ህዝብ ግንኙነት ኃላፊ ለሚዲያችን ባደረሰው መረጃ ገልጿል። ወደ ቀጣይ መረጃ የምሰሻገር፣ አፋባ ሰሜን አማራ ቀጠና በላይ ዘለቀ ዝመይሳው ካሳ ሁለተኛ ኮር የአገዛዞ ጥምር ኃይል እና አሸርጋጁ የብልጽግና አጀንዳ በቀላሉ ከማቋረጥ ባሻገር ሙትና ቁስለኛ በማድረግ ስብሰባውን መበተን ተችሏል። በዛሬው እለት በምዕራብ ጎንደር መተማ ወረዳ ሽመልጋራ የዞንና የወረዳ ወዳደር የብልጽግና ሽክሮች ከአገዛዙ ጥምር ኃይል ጋር እንደተለመደው ስለ አማራ ሁሉን አቀፍ የጂኖሳይድ ጸያፍ ተግባራቸውን ለመፈጸምና የጥፋት አጀንዳ ይዘው ለመዶለት ስብሰባ ለማድረግ እየተዘጋጁና እየተሰባሰቡ ባለበት ሰዓት ነበልባሎቹ የብርሃ ፈርጦች ሜሳው ካሳ ሁለተኛ ኮርና አጣና ዋሴ ክፍለ ጦር ባባየ ብርጌድ በአርበኛ ገብረ ሕይወት አዳና አዳንም እየተ መራ እንዲሁም በአናብስቶቹ ደጃዝማች አራተኛ ኮር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ በአርበኛ ተስፋዬ ማስረሻ መሪነት እና መረጃን ቀድሞ በማፈንፈን ሁለቱ ብርጌዶች ጠላት ባላሰበበት ሁኔታ ከቀኑ ስድስት ሰዓት ወደ ቀጠናው ተስፈንጥሮ በመግባትም መብረቃዊ ጥቃት መፈጸም ተችሏል። ውጊያውን እስከ 9 ሰዓት በማስቀጠል በጥምር ኃይሉ ላይ ከፍተኛ ድል ማስመዝገብም የተቻለ ሲሆን በዚህ ልዩ መብረቃዊ ጥቃትም ስብሰባውን ከመበተን ባሻገር የአገዛዙ ጥምር ኃይል ሙት አስር ቁስለኛ ከ13 በላይ ሲሆን የብልጽግናው አሸርጋጅ ምሰለኛዎችም በየጓዳው ጎድጓዳው እግሪያው ጪኝ በማለት በየቤቱም ቀሚስ በመልበስና በመመሳሰል በየስርቻው በመግባት ራሳቸውን አትርፈዋል ሲልም የመረጃ ምንጫችን ከስፍራው ባደረሰን መረጃ ገልጿል። ተያያዥ መረጃዎችን እየተከታተልን እንገኛለን። በቀጣዩ የመረጃ ክፍላችን ዝርዝር መረጃዎች አጠናቅረን የምንመለስበት ይሆናል። ክቡራን አድማጮች፣ ለዚህ የመረጃ ሰዓት ያስኩላችሁ አሁናዊ፣ ወቅታዊና ሀገራዊ የግንባር መረጃዎች ይህን ይመስላሉ። ከሰዓታት በኋላ አሁን የደረሱንን እጅግ ወሳኝ ሰበር ዜናዎች አጠናቅረን እየምንገናኝ ይሆናል። እስከዚያው መልካም ቆይታ ይሁንላችሁ።